የስራ ኃላፊነት ለውድ አድማጭ ተመልካቾቻችን አስረዳለን አመሰግናለሁ ሻምበል አምሳሉ ማዘንጊ ያባላለሁ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የሎጂስቲክ መምሪያ ኃላፊ ነኝ እሺ አመሰግናለሁ አርበኛ ሻምበል አምሳሉ በመቀጠል አንዳንድ ጥያቄዎችን እጠይቃለሁ ጥያቄዎችን የምጠይቀህ እንግዲህ ጉባኤቱ ለአስራ አራት ቀናት ያህል አንድነቱን መሰረት አድርጋችሁ በአንድ ቀጠና ውስጥ ተገንታችሁ አጠቃላይ ጎንደር ውስጥ የምትገኙ አመራሮች ተገንታችሁ ይህን ነገር አድርጋችኋልና በአስራ ቀናት ውስጥ ከተወያያችሁባቸው ጥያቄዎች እና ወይም አጀንዳዎች መካከል አንዱን አንስቼ ነው ምጠይቀ አንድነቱን መሰረት አድርጋችሁ ምን አይነት ውሳኔ የወሰናችሁት? ምን አይነትስ አቋም ይዛችሁ ነው የወጣችሁት? ምን አይነትስ ተግዳሮቶች አጋጥሟችሁ? ይህን መሰረት አድርገ እስኪ ለውድ አድማጭ ተመልካቾቻችን አስረዳለን። አመሰግናለሁ ያሬድ ያው እዚህ ያለው የበላይ እዝ ከፍተኛ ስራ አስፈጻሚ ከተለያየ ቦታ ረጅም ቀናትን ፈጅቶ ተጉዞ ለዚህ በአካል ተገናኝቶ ለመወያየት በቅቷል። በዚህም አንዱ አብይ ርሳችን የነበረው የአንድነት ጉዳይ ነው። በመጀመሪያ እንደ ጎንደር አንድ መሆን መቻል አለብን የሚል ሰፊ ውይይት አድርገን እንዲሁም በውይይታችን መካከል ከውሳኔዎቻችን በኋላ በውይይታችን መካከልም እንደሚታወቀው ያው የኢትዮጵያ ሕዝብ እንደሚያውቀው በመካከልም ሄደን አንድነትን እርቀ ሰላምን ፈጥረን ቀሪ ጉዳዮቻችን ለኮሚቴዎች ሰተን አንድነትን መሰረት አድርገን መነሻችንም ህዝባችን ነፃ ለማውጣት ህዝባችን ለመታደግ ነውና ለዚህ ደግሞ አንድነት ያስፈልጋል በሚል ስራ አስፈጻሚ ወስኖ በዛ የተንቀሳቀስን ያለ ነው። ዛሬ ላይ እንደ ጎንደር ይሄን ብንሰራ እንደ አማራ እየተሰራ ያለው ሂደት ይታወቃል። አሁን ላይ ያው የተበታትኖ የነበረው የፋኖ መዋቅር ወደ ድርጅትነት መጥቷል። ሲቀጥል እንደ አማራ ብቻ ሳይሆን እንደ ኢትዮጵያም ሰፊ የሆነ ተቋም እየመሰረትና ና እየገነባን ያለ ነው እና በአንድነት ዙሪያ ሰፊ የሆነ ስራዎችን ሰርተን ተወያይተን ይሄ የተከበረ ስራ አስፈጻሚ ውሳኔዎችን አሳርፎ በውሳኔዎችም ቀጣይ ሊሰሩ የሚችሉ እንደ አማራ ብቻ ሳይሆንስ እንደ ኢትዮጵያ ሊሰሩ የሚችሉ አንድነቶች፣ ውህደቶች ጭምር መስራት ከሚገባ ይህን ስርዓት ሊያወግዝ፣ ይህን ስርዓት ሊኮን፣ ይህን ስራ ሊታገል ከሚችል ከማንኛውም ኢትዮጵያዊና አማራዊ አካላት ጋር ልንሰራ የምንችል መሆኑን ጭምር ይሄ ስራ አስፈጻሚ ያስቀምጧል። ይህን ስንል ግን የኢትዮጵያን ብሎም የአማራን ወሰን ዳር ድንበር ባስከበረ መልኩ ትግላችን ዳር ለማድረስ የምንሰራ መሆኑን ከማንኛውም ኢትዮጵያዊ ጋር ተባብረን አንድ ሆነን ይህን የተገፋን የተበደለን ህዝብ ነጻ ልናወጣ የምንችል መሆኑ ጭምር ነው። የመከር ነው የተወያየ ነው። አመሰግናለሁ። አመሰግናለሁ። በመጨረሻ አንድ ጥያቄ በአንድነቱ ላይ ልጠይቀህ። በጣም ብዙ ማህበራዊ ሚዲያ ላይ በጣም ይህ የአንድነቱ ጉዳይ በጣም ብዙ ሰዎችን አስደስቷቸዋል። ዓለም ተነቃንቆበታል ነው እና ይሄ አንድነት ወደኋላ እንዳይቀለበስ ትግሉ ወደኋላ እንዳይጎተድ በዚህ ጉዳይ ላይ እናንተ ምን አይነት ዝግጅት እያደረጋችሁ ነው? ወደፊት እርቅ እርቅ ነው ብላችሁ ዝም እንዳትሉ ለማለት ፈልጌ ነው። አመሰግናለሁ። ይህ በፍጹም ሊቀለበስ አይችልም። በተለይ እንደ አፋብኃ በላይ ዘለቀ እዝ የሚቀለበስ ነገር የማይኖርም ይህ እንዳይሆን በመካከል ላይ ኮሚቴ አምስት አምስት ኮሚቴ ከግራ ቀኙ ተዋቅሯል። ይህንን እስከ መጨረሱ ሊያስኬድ የሚችል ማንኛውም ማመራር ጣልቃ የማይገባበት ማንኛውም ስራ አስፈጻሚ ይሄ ካልሆነ ብሎ የማይወሰንበት ከበላይ እዝ አምስት ኮሚቴ ተዋቅሯል። እነዚህ ኮሚቴዎች ከሌሎች ጓዶቻችን ጋር ተገናኝተው መክረው ተወያይተው እነሱ ባመኑትና እነሱ ባጸደቁት ልክ የበላይ እዝ ወይም ደግሞ የአፋብኃ ስሜን ቀጠና እዝ ያን ተቀብሎ ይሄዳል ማለት ነው። ለልዩነት የሚሆን ምክንያት የለም። ለልዩነት የሚሆን ቅድሚያ የምናቀርበው ምንም አይነት አጀንዳ የለም። አንድ ሆነን ይህን በግፍ እና በመከራ በስቃይ ላይ ያለ እያየ ነው። በሚዲያም እየተከታተልክ ነው። እንግዲህ አማራ በዓለም ላይ ተፈጽሞ ተፈጸመ እየተባለው ስንሰማቸው ከነበረው በግፍ እየተደረሰበት ያለ ማህበረሰብ ነው። ስለዚህ አንድነት ሊያፈርስ የሚችል ምንም አይነት አጀንዳ የለም። ከአሁን በፊት የተፈጠሩ ክፍተቶች ነበሩ። እነዛን በውይይት በምክክር ወደ አንድ አምጥተን ሕዝባችን ነጻ መውጣት አለበት የሚል ጽኑ የሆነ አቋም ይዘን የወጣ ነው። ይህ ነው ልል የምችል። አርበኛ በየና ለማው ባላለው ሰሜን አማራ ቀጠና በላይ የዘለቀ እዚህ የቀጠናት ስም ቢያላቅ። ኦኬ፣ መልካም። እሺ፣ በጉባኤያችሁ ውስጥ በጣም ዘርፈ ብዙ ጥያቄዎችን አንስታችሁ ተወያይታችኋል ና ከተወያያችሁባቸው አጀንዳዎች መካከል ደግሞ አንዱ የአማራ የህልውና አደጋ ና የማንነትና የወሰን ጥያቄዎችን መሰረት አድርጋችሁ ተወያይታችኋል። በዚህ አጀንዳ መሰረት ምን አይነት ውሳኔ ነው የወሰናችሁት? ምን አይነት ውይይት ነው ያደርጋችሁ? ይህን እስኪ ለውድ አድማጭ ተመልካቾቻችን እስኪ ያስረዳልን። መልካም እንግዲህ፣ ያሬድ አሁን ያነሳው ጥያቄ በጣም ወሳኝ ጥያቄ ነው። በቅድሚያ ግን ድርጅታችን በጠራው ጉባኤ ላይ ከሰሜን አቅጣጫ ተነስተው፣ ከደቡብ አቅጣጫ ተነስተው፣ ከምስራቅ ምዕራብ ተነስተው ጠላት የዘጉትን በሮች ሁሉ አቆራርጠው ወንዙንም ተሻግረው ተራራውንም ወርደው ለዚህ ጉባኤ ከተለያየ አቅጣጫ የመጡ የስራ አስፈጻሚ አካላትን ማመስገን ፈልጋለሁ። እንዲያውም ለዚች እንኳን አደረሳችሁ እንኳን ደስ አላችሁ እላለሁ። እንግዲህ ባነሳው ጥያቄ እጅግ ብዙ ነገሮችን ማለት ይቻላል። ለእንትናሳራት ቀናት የቆየው የጉባኤያችን ዋና ዋና አጀንዳዎችን ካነሳቸው መካከል ይሄ አንዱና ትልቁ ዋና አጀንዳ ነው። በዚህ አጀንዳ ላይ ትልልቅ ሀሳቦች ተራምዷል። እንደ ጉባኤም አንኳር አጀንዳ አድርገን ተወያይተንበታል። ምንድን ነው እንግዲህ በጉባኤያችን ላይ ማጠቃለያ ላይም ይህ ህሉና ትግልና የወሰና የማንነት ጥያቄ የአንድ ሳንቲም ሁለት ገጽታዎች ናቸው። የወሰንና የማንነት ጉዳይ አሁን ቀደምም አማራው ከተለያየ አቅጣጫ ከሰሜን አቅጣጫ ከደቡብ ከምስራቅ አቅጣጫ በሁሉም ቦታ ቦታዎች ብዙ ግፍና በደል የደረሰበት ነጥብ ነው። ይህን ነጥብ ደግሞ መላው ፋኗችን አጠቃላይ አማራው ሕዝብም የሚታገልበት ትልቅ ነጥብ ነው። ከምንታገልበት ነጥብ መካከል ዋነኛው ነጥብ ብለን የተስማማነበትና በቃለ ጉባኤ በጉባኤያችንም የወሰንና የማንነት ጉዳይ ትልቅ ጉዳያችን መሆኑን ብቻ አይደለም ቀይ መስመራችን መሆኑ ጉባኤው አረጋግጧል። እንዴው ከዚህ ላይ በርቀታ ጉዳዮችን ማንሳት የሚች ይቻላል። የህልውና ትግላችን እንግዲህ ሰፊ ነው። የመኖር ያለመኖር ጉዳይ ነው። እዚህ ጋር አያይዘን የምናነሳው የወሰንና የማንነትን ጉዳይ ምንድነው ከተባለ ፋኖ የሚታገልባቸው በርካታ ነጥቦች አሉ። ከነዚህ ነጥቦች መካከል የወሰንና የማንነት ጥያቄ ነው። የወሰንና የማንነት ጥያቄ እንደ ጥያቄ ጥያቄ ነው ይቅረብ እንጂ አማራው የሚታገልበት የሚጠይቃቸው የወሰንና የማንነት ጉዳይ በታሪክም በቃ ታሪካችን አስቀድሞ ምላሽ የሰጣቸው መሆን ቢችሉም አሁን እንደ ጥያቄ ውስጥ የገቡን ሆነውም በመገኘታቸው ፋኖ የመጀመሪያ አጀንዳ አድርጎ እየታገለባቸው እያታገለባቸው ይገኛል። በዚህ ጉዳይ ላይ በወሰንና በማንነት ጉዳይ ላይ እኔ እኔ ብሎ በእነዚህ ጉዳዮች የሚታገል ማንኛውም አማራ አገር ውስጥም ሆነ አገር ውጭ ያለ አማራ በሙሉ ፋኖን በዚህ ጉዳይ ላይ ሊገምተውም አይገባም። በእነዚህ ጉዳዮች ላይ ቀይ መስመራችን መሆነ ጉባኤው አረጋግጧል። ነገ ከነገ በኋላም እነዚህ አጽመርስቶቻችንን የምንረጋግጥበት አንዱ ዋጋ እየከፈልነበት ያለ ጉዳይ መሆኑን ነው የሚሰማኝ። ከዚህ ውጭ ምናልባት ብዙ ጊዜውንም አልወሰድብህ። አጠቃላይ ቋራ፣ አለፋ፣ ጎንደር፣ ኢትዮጵያ በድርጅታችን ማዕከላዊነት የሕልውና ትግላችንን ዓላማ እናሳካለን። ቀሪውን የትግል ዘመን ለስራ አስፈጻሚያችን ብርታቱን፣ ጥንካሬውን፣ አንድነቱን፣ ኃይሉን ይስጠን ማለት ወዳለው አመሰግናለሁ። የአማራ ፋኖ በላይ ዘለቀ እዝ የውጭ ጉዳይ ምክትል መምሪያ ኃላፊ ብርሃኑ ነጋ እባላለሁ። እሺ፣ አርበኛ ብርሃኑ ነጋ፣ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ የውጭ ጉዳይ ሚኒስትር ምክትል በዚሁ አስቀጥያ አንድ ጥያቄ እንጠይቅ። ሁለት ሳምንት ያህል ውይይት አድርጋችኋልና፣ በጉባኤያችሁ ውስጥ በጣም ወሳኝ ነው ብለ ያሰብከውና በጣም የተመቸ ርዕሰ ጉዳይን አንስተ እስኪ ለውድ አድማጭ መጥት ምልክናቸው። መልካም እንግዲህ፣ በአጠቃላይ የአማራ ህዝብ ፍቱን መድኃኒቶችን በዚህ ጉባኤ ውይይት አድርገን ችግር የሆኑ ግን መፍትሄ ያስቀመጥንባቸው ሁኔታዎች አሉ። ምክንያቱም የአማራን ፋኖ በተለያየ መንገድ በተለያየ ጎራ ያሰለፉ ህዝባን ግራ ያጋቡ የተንሸዋረሩ የፖለቲካ ምልከታዎችን ወደ አንድ አምጥተን ጠላትን ያርበደበርንበት የጠላትን አንገት የደፋንበት የአማራን ህዝብ ቀና ያደረግንበት ውይይቶችን አካሄደናል። ይህም ደግሞ በተግባር ተገልጿል። የጎንደርን አንድነት አመተናል ማለት ነው። ስለዚህ በዚህ ጉባኤ ብዙ ስራዎችን አከናውነናል። ነገ የአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ ጭምር ነጻ የሚወጣበትን የፖለቲካ ርዕዮተ ዓለም ታላቅ ተራራ ገንብተናል። ነገ የወደፊት እቅዶችን ስናቅድ መራሹና አገር አፍራሹ፣ ንጹሃን ጨፍጫፊው የብልጽግና ቡድን ወይም የከተማ ሽፍታ ብለን የምንጠራው የብልጽግና ስብስብ ወይም ቡድን ያፈረሳትን ኢትዮጵያ የምንገነባበት ኢትዮጵያ የምንገነባበትን የፖለቲካ ወይም የትግል ግንባታ የገነባንበት ጉባኤ ነበር። ስለዚህ የአማራን ህዝብ ከባርነት ነጻ ማውጣት ብቻ ሳይሆን የኢትዮጵያን ብሔር ብሔረሰቦችንና ህዝቦችን ነጻ የምናወጣበት እንዲሁም በስርዓቱ ተጨፍልቀውና ፓራላይዝ ተደርገው እየተገፉ ያሉ ጭቁን ብሔር ብሔረሰቦችንም የአማራን ህዝብና የአማራን ህዝብ ጥቅምና መብት አሳልፈው በማይሰጥ ክብሩን ባስጠበቀ መንገድ የጋራ አቋም ይዘን ይህን አምባገነን ስርዓት የምንገረሰስበት የትግል አውድ ቢውልድ ያደረግንበት ዲስክስ ወይም ውይይት ነበር። አመሰግናለሁ። አመሰግናለሁ። አርበኛ አንተ ነግረስ እባላለሁ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ወይም በላይዝ ስራ አስፈጻሚ አባል። ኦኬ፣ እንግዲህ ሁላችንም እንደምናውቀው ከሁለት አመት በኋላ በአማራ ክልል ውስጥ ስፔሻሊ ደግሞ በጎንደር ውስጥ ያላችሁ የፋኖ አመራሮች ከሁለት ዓመት በኋላ ተገናንታችሁ ትልቅ የሆነ ጉባኤ አካሄዳችሁ ነበርና በዚህ ጉባኤያችሁ ውስጥ ደግሞ በተለይ አንድነትን መሰረት አድርጋችሁ ተወያይታችኋል። በዚህ ውይይታችሁ መካከል የአማራ የሕልውና አደጋና እንዲሁም ደግሞ የማንነት የወሰን ጥያቄዎችን በዚህ ጉባኤ ውስጥ ምን አይነት ውሳኔዎችን የወሰናችኋቸው? እሺ አመሰግናለሁ። በመጀመሪያ የቀጠናው የአመራር ሙሉ በሙሉ ባለመገኘት እንጂ ከዚህ በፊት በአካል ብዙ ጊዜ ተገናኝቷል። እንደ ልክ ነው፣ አንተም እንዳስታወስከው ከዚህ በፊት ከነበረው አሁን ሙሉ በሙሉ በአካል ተገናኝተን ታሪካዊ ውይይት አድርገናል ማለት ነው። እንግዲህ ወደ ጥያቄው ስገባ የመጀመሪያ፣ የአማራ ፋኖ የወጣበት ዓላማ ምንድን ነው? ነው እንግዲህ የወጣበት ዓላማ አንደኛ የአባቶቻችን እና ሲታገሉበት የነበረውን ዓላማ ማስቀጠል ነው። እንዲሁም የአማራ ሕዝብ በሌሎች በጽንፈኞች እና በተገንጣይ ቡድኖች ተለይቶ መጠቃት ነው። ስለዚህ የወጣበት ዓላማ አንደኛ የሕልውና ትግል ነው። እንደዚሁም ደግሞ አባቶቻችን እና የአማራ ሕዝብ ተለይቶ የሚታወቅ የአማራ ህዝብ ዴስቲኔሽን ወይም ርስት አለ። ያም ደግሞ ታሪክ አስቀጣይ እንጂ እኛ ታሪክ የምናቋርጥ ስላልሆን ያን ታሪክ የማስቀጠል ነው። ስለዚህ ርስቶቻችን ከአማራ ህዝብ ማንነት፣ ቋንቋ ጋር የሚያያዙ ሲሆኑ የትግላችን አንድ አካል ናቸው ማለት ነው። ስለዚህ በዚህ ላይ ያለው መረዳት ምንድን ነው? ድርጅታችን ርስታችን እንደ ቀይ መስመር ይዞ በሌሎች በሚደረጉ ውይይቶችና በሚደረጉ ስራዎች ግን አብሮ ከማንኛውም ጋር ይሰራል። ከዛ ባለፈ ምንድን ነው፣ ምናልባት ምናልባትም እንኳ ወቅቱን የጠበቀ ጊዜውን የዋጀ ትግል ለማድረግ ከዚህ በፊት በባህላዊ ደረጃ ሲደራጅ የነበረውን ወደ ተቋም አምጥቶ እንደዚህም ደግሞ የፖለቲካ ግብ አስቀምጦ እየታገለ ይገኛል ማለት ነው። አመሰግናለሁ። ስሜ በላይ ዘለቀ ላለው የአማራ ፋኖ ዘቀስ ህና ስ ር ላፊ አመሰግናለሁ። አርበኛ እንግዲህ ለሁለት ሳምንት ያህል ሰፊ የሆነ ጉባኤ አድርጋችኋልና፣ በጉባኤያችሁ ውስጥ ምን ምን አይነት ክስተቶችን አየህ? ወይም ደግሞ የተወያያችባቸው ርዕሰ ጉዳዮች አንዱን መርጠህ እስኪ ለውድ አድማጭ ትምልከቻቻችን አስረዳለን። መልካም በዚህ ጉባኤ ካየናቸው ተመለከትናቸው ነገሮች በሩቅ ሁነን በስልክ በተለያየ መንገድ ስንገናኝ ነበር። አሁን ግን ትግሉን በዘመነ መልኩ ተገናኝተን በአካል የሰራ ነው። ስራ ለአንድነታችን፣ ለአማራ አንድነት የሚጠቅም የአማራን ሕዝብ ከስቃይ ከመፈናቀል ሊያድን የሚችል በርካታ ጉባኤዎችን አከናውነናል። ፍትህን ከማምጣት አንጻር የተነጋገርንባቸው በርካታ ሰነዶችን ሰንደናል። ጠላት ባለው አሰላለፍ በትናንትናው ሳይሆን በተሻለ መንገድ ወታደራዊ ኃይላችን በተሻለ ስነ ልቦና ጭምር ገንብተን ወደፊት ስራ ለመስራት የሰነቅን መሆኑንና ትናንትና በነበረው ሲዘርፍ ሲያግት የነበረ ማንኛውንም ግለሰብ በእኛ ውስጥ እንዳልሆነና በአገዛዙ ውስጥ ባለበት አገዛዙ በተቀመጠበት ከተማዎች ውስጥ ስላለ በእኛ ግን ምንም አይነት ነገር እንዳለ ካለም ለማጥራት ዝግጁ መሆናችን የተወያየነበት መድረክ ነውና የነበረው ይህን ይመስላል። አመሰግናለሁ። አመሰግናለሁ። ጸዳሉ ሙላ ትባላለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ የማህበራዊ ዘርፍ መምሪያ ኃላፊ ነኝ። ኦኬ፣ መልካም እሺ። አርበኛ የመጀመሪያ የሚጠይቅ ጥያቄ ምንድን ነው? እንግዲህ በጉባኤያችሁ ውስጥ ያነሳችኋቸው በጣም ዘርፈ ብዙ ጥያቄዎች አሉ እና ካነሳችኋቸው ከተወያያችሁባቸው ጥያቄዎች መካከል ደግሞ አንዱ የአማራ የህልውና አደጋና የማንነትና የወሰን ጥያቄዎችን ነው። ይህን መሰረት አድርጋችሁ ምን አይነት ውሳኔ ነው ያስቀመጣችሁት? ይህን መሰረት አድርገ እስኪ አንዳንድ ነገሮችን ለውድ አድማጭ ተመልካቾቻችን ንገርልን። መልካም አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ከመስከረም 23 ጀምሮ በአካል የተደረገ ታላቅ ጉባኤ አለ። በዚህ ጉባኤ ውስጥ በሶስት አመታት ውስጥ የተካሄዱ የትጥቅ ትግሎችን ፖለቲካዊ ና ወታደራዊ አቅሙን ገምግሟል። በዚህም አቅጣጫዎችን አስቀምጧል። የአማራ ህዝብ መነሻ ጥያቄዎች ከመነሻ ጥያቄዎቹ መካከል አንደኛው ታሪካዊ ርስቶቹ ናቸው። በዚህም ታላቅ አጀንዳ ይዞ ትልቅ ጉባኤ አካሄዶ አቅጣጫዎችን አስቀምጧል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ በአማራ ታሪካዊ ርስቶች፣ በአማራ ህዝብ ጥቅም፣ በአማራ ህዝብ ደህንነት እንደማይደራደር ውሳኔዎችን አሳልፏል። አላማችን መነሻችንም ይሄ ነው። ይህን አላማ ንግበን የአማራን ህዝብ ጥያቄ መልስ እንሰጣለን ማለት ነው። አመሰግናለሁ። አመሰግናለሁ። በድጋሚ እንግዲህ የመጀመሪያው ይሄ ጉባኤ ለ15 ቀን የተካሄደ ጉባኤ ነው። ጉባኤው የመጀመሪያ ጊዜ በሙሉ ስራ አስፈጻሚ በአካል ያገናኘና በርካታ ታሪካዊ ውሳኔዎች የተወሰኑበት ነው። እንግዲህ የመጀመሪያው በድርጅት መሰባሰብን በአንድ ድርጅት ዙሪያ መሰባሰብን፣ እንደዚሁም እንዴት የአንድ ድርጅት ማዕከላዊነት ይጠበቃል የሚል በርካታ ዲሞክራሲያዊ አሰራሮችን እና መሪዎችን ያጸድቅንበት ነው። ስለዚህ በዋናነት ድርጅቱን የሚያሰሩ መሪዎች፣ አሰራሮች አዳዲስ የወጡበትና የጸደቁበት ነው። አንዱ ይሄ ነው። ሁለተኛ ከድርጅት አኳያ እንዴት ማዕከሉን ጠብቀን እንዴት ዲሞክራሲያዊ ሂደትን በድርጅት እናለማምዳለን፣ እንደዚህ ከዚህ በፊት የነበረውን ትሬንድ እንዴት ዲሞክራሲ በድርጅቱ ላይ እናስገባለን በሚሉ በርካታ ውይይቶች ተደርጎባቸዋል። ከዚህ ጋር ተያይዘም የአጭር የመካከለኛና የረዥም ስትራቴጂክ እቅዶች ታቅደው ወደ ስራ ገብተዋል፣ ጸድቀዋል ማለት ነው። እንግዲህ በዋናነት የማይረሳውና ታሪካዊ የሆነው በተለይ በተለይ የጎንደር አንድነትን በማምጣት ደረጃ በጉባኤ ላይ አንድ አጀንዳ ሆኖ ተነጋግረን ውሳኔ ተወስኖ ያው አንድነቱም በዚህ በፊት በተደረገው መልኩ ሴሌብሬት ተደርጓል። ያው ቀጣይ ስራዎች ቢኖሩትም ከዛ ባለፈ በአጠቃላይ ውይይቱ በ15 ቀኑ ከዚህ በፊት የነበረውን የፋኖ ትግል ከወታደራዊ ና ከፖለቲካዊ አንጻር በርካታ ውይይቶች ተደርገውበታል። በተለይ በተለይ ከዚህ በኋላ በሚኖረን እንቅስቃሴ የፖለቲካ ትርጉምና ወደ አጠቃላይ ወደ ትግል ፍጻሜና የአማራ የአማራን ሕዝብና የአማራ ፋኖን እንዴት ወደ ስልጣን ያመጣል በሚሉ ቀጣይ አቅጣጫዎች ተጠናቋል ማለት ነው። አመሰግናለሁ። በአይ መልካም አርበኛ፣ በጣም አመሰግናለሁ። እንግዲህ በጎንደር ምድር እንደ አማራ ፋኖ ድርጅት መስርተን ወይም ተቋም መቋቁመን ትግል ከጀምርን በርካታ ጊዜያት አስቆጥረናል። አልሞስት ሁለት ዓመት በላይ ሆኗል ማለት ነው። ነገር ግን ይሄ ጉባኤ ታሪካዊ ጉባኤ ነው። ታሪካዊ የሚያስብልበት መንገድ ምንድን ነው? እንደ ሰሜን አማራ ቀጠና በላይ ዘለቀ እዝ በሁሉም አቅጣጫ የነበሩ ስራ አስፈጻሚዎች የድርጅታችን ጥሪ አክብረው ወደ ማዕከል ተገናኝቶ ጉባኤውን አካሂዷል ማለት ነው። ይሄ ትልቅ ነው። እንደ ፋኖ አካላዊ ግንኙነት ተደርጎ ሲወያይ ለመጀመሪያ ጊዜ ሆኖም የሚመዘገብ ነው። እንደ ጎንደር ቀጠና ማለት ነው። ይሄ ጉባኤ ትልቅ ጉባኤ ነው። ሰፊ ውይይት ተደርጎበታል። ምናልባት ከጠየቀ ጥያቄ አንጻር እኔ በርካታ ጉዳዮችን ከምል፣ አንድ ሁለት ሶስት አራት ጉዳዮችን ግን ማንሳት ፈልጋል። በዚህ ጉባኤ ልዩ የሚያደርገው ዋናው ጉዳይ እንዲያው ለአድማጭም አጠቃላይ ለሚታገል ሰራዊቱን ለደጋፊም ማካፈል የምፈልገው ነገር ምንድን ነው? አንደኛው ጉዳይ የድርጅት ማዕከላዊነትን ጉዳይ ነው ያነሳ። እንግዲህ ማዕከላዊነት የሌለው ድርጅት ድርጅት ነው ላትል ትችላለህ ማለት ነው። እንደኛ ጉባኤ የማዕከላዊነትን አስፈላጊነት በደንብ ሁሉም ጉባኤ በመቶ ፐርሰንት ያረጋገጠበት አስፈላጊነቱን ያመነበት ጉባኤ ነበር። ያው ሌላኛው ትልቁ ጉዳይ የተነሳው የአንድነት ጉዳይ ነው። የአንድነት ጉዳይ ነው እንግዲህ በቅርቡ በተለይ እዚህ የጎንደር የሁለት እዞች ወደ አንድ የመምጣት የቃውርድ ፕሮግራም ሁሉ ህዝቦቻችንን ያነቃቃ ደጋፊያችንን ያነቃቃ ሰራዊቱን ሞራሉን ከፍ ያደረገ ኢቨንፍ ሰራዊቱን ብቻ አይደለም አመራሩንም ደስ ያሰኝ ጉባኤው ላይ የተወሰነ ውሳኔ ነው። ያንን ውሳኔ ነው ወደ ተግባር ለመቀየር የተሄደ ማለት ነው። ይህ ትልቅ ጉዳይ ነው። በጣም እጅግ አስደናቂ አስደማሚ ጠላትን እያሸበረ አራት ኪሎን ያነቃነቀ የወገንን ኃይል ከፍ ያደረገ በጥፍ ድርብ ኃይላችንን ሞራል እየሰጠ ፀረ አንድነት መጋረጃ የተቀደደበት ወቅት ነበር። ይህን ያለ ይህን አረሰ ሌላኛው ጉዳይ የወጥነት ጉዳይ ነው። ጉባኤያችን ላይ የተነሳ ወጥነት ማለት ምንድን ነው? ይህ አሰራር ወጥነት፣ የፍትህ አሰጣጥ ጉዳያችን፣ አጠቃላይ የአደረጃጀት ጉዳያችን፣ የዲሲፕሊን ጉዳይም ወጥነት ያለው ሁሉም በአደረጃጀታችን ላይ በአንድ እስትንፋስ መተንፈስ እንዲችል ፍትህም ሲሰጥ ወጥነት ያለው ፍትህ መስጠት እንዲችል በርካታ መመሪያዎችን አውጥተን አጽድቀናል። እነዚህ መመሪያዎች ደግሞ ወደ ታችኛው ክፍላችን ድረስ ለማድረስም በግብረ ኃይል ተመድቧል ስራ አስፈጻሚያችን። ይሄ ትልቁ ጉዳይ ነበር። ሌላኛው የአጋርነት ወይም የትብብር ጉዳይ አብሮም ተነስቷል። ይሄ በጣም ትልቅ ጉዳይና ለትግል አስፈላጊ ሆኖ የተገኘ ጉዳይ ነው። ትግላችን አድጓል፣ በፖለቲካም ታጅቧል። ያ ማለት ምንድን ነው? ይሄ ፋኖ ትግል ከሁሉም ልዩ የሚያደርገው ጨዋነት የተሞላበት ትግል ነው የሚታገለው። በቃ ዲሞክራቲን ማዕከል ያደረገ ትግል ነው የሚታገለው። ስርት ትችላለ የምርኮኛ አያያዝን እንኳን መውሰድ ብትችል በዓለም አቀፍን ሕግ ጠንቅቆ የተረዳ ፋኗችን ያንን አክብሮት ታያለ፣ ሲንከባከብ ታያለ እዚህ አንፃር በትብብር ጉዳይ ላይ ማንሳት የምፈልገው ነገር ምንድነው ጠቅላላ እንደ ፋኖ ኦ አሁን ጠላታችን አብይምና ቡድኑ ናቸው። አብይምና ቡድኑ የሚ የሚረቅትን መርዝ ይሄን ቅጥረኛ ሰራዊታቸውን ያለሞራል የሚያታግሉትን ሰራዊታቸውን የኛም ትብብር የኛም አጋር ሆኖ እንዲቀጥል ሁሉ ብዙ ጉዳዮችም ተነስቷል መከላከያ ሰራዊት ኢቨን ምክንያት የሀገር መከላከያ ሰራዊት ነው ብሎ ካመነ መሪዎቹ በሚመሩት አላስፈላጊ ኃላፊነት ያላቸው ስልጣናቸው ለማስቀጠል ሲሉ አጉል መስዋዕት የማይከፍል መሆኑን ጭምር የተነሳበት መሆኑን ነው። ሌላኛው አብይ አህመድና ቡድ ቡድኑ ስር ነቀለ ስርዓታዊ ለውጥ አድርጋለሁ ብሎ የሚያምን ማንኛውም አገር ውስጥ መሆን ሀገሮች ያለ ድርጅት መርህም ባልጣሰ የምንታገልበትን መስመር ባልጣሰ የምንታገልበትን ነጥብ መሰረታዊ ነጥብ ባልጎዳና ባልጣሰ አብሮን ለመታገል ዝግጁ መሆናችንም በዚህ አጋጣሚ አንስተናል። ሌላ እንደው ጨማሪ የምታነሳው ነገር ካለ ልቅ ልቀበል፣ አለዛ ግን እንዲያው አንድ ሁለት መልዕክትን ማስተላልፍ ማለት ፈልጋለሁ። ያሬ አመሰግናለሁ። ግልጽና በጣም ባጭሩ ነው አርበኛ ኢንጂነር በየነ ያስቀመጠልን። በመጨረሻ ለአማራ ሕዝብና ኢትዮጵያ ሕዝብ ማስተላለፍ የምትፈልገው መልእክት ካለ ድሉ ልስጥህ እና በዚህ ማስተላለፍ። አመሰግናለሁ። ምንድነው ትግል ነው የተያዘው። ትግል ብዙ ውጣ ውረድ አለው። ደከሜ ሰለቼ ሳንል ራቤ ጠማኝ ሳንል ለሕዝባችን ነፃነት ለሀገር አንድነት በዱር በበረሃ በጫካ በሸንተረር እየታገል እንገኛለን። ይሄ ትግላችን አድጓል። የፋኖ የህሉና ትግል የመላው ብሔር ብሔረሰቦችን ማዕከል ያደረገ ትግል መሆኑን መላው ከሀገር ውስጥ መሆን ሀገር ውጭ ያለ ሊረዳው ይገባል። በደጀንነት የሚያገለግለው ሀገር ውስጥ መሆን ሀገር ውጭ ያለውም ሰለቸኝ ደከመኝ ሳይል ይህን ትግል ውጤት ይዞ እስኪመጣ ድረስ ውጤቱን እስክናጣጥም ድረስ የውጤቱ ባላይ እስክሆን ድረስ አጋርነታቸው አይለይ ነው። ሌላኛው ለመላው ሰራዊታችን የማስተላልፈው ትልቅ ፖይንት ምንድን ነው? አንድነት የአሸናፊነት መሳሪያ ነው እና አንድነትን ለማምጣት ጎንደር የተጀመረን አንድነት አማራዊ አንድነት አድርገ ነው አንድ አማራዊ ድርጅት ፈጥረ እንደምናታግልና እንደምንታገል ሁሉ ሰራዊታችን በተስፋ ሞራሉ ከፍ አድርጎ ጠላትን እየደረመሰ መገኘት እንዲችል ትልቅ መልእክቴ ነው። አመሰግናለሁ። ያሬድ አመሰግናለሁ።